ለመልካም ስነምግባር እና ለመልካም ጠባይ ተቃራኒ የሆነ የብልግና እና አሳፋሪ ስራን በአደባባይ ወይንም ሰው በተሰበሰበበት መፈጸም በወንጀል እንደሚያስቀጣ ያውቃሉ? ሰላም፣ ጤና ይስጥልኝ። ጠበቃ፣ የህግ አማካሪ እና የሰብአዊ መብት መጋጭ መክት ካሳው ነኝ። ወሲብ ቀስቃሽ፣ ጸያፍ፣ እንዲሁም የብልግና ይዘት ያላቸው የሚዲያ ሽፋኖች ሚዲያን ሊያስቀጣ፣ ሊያሳግድ ወይንም ደግሞ ፈቃድ ሊያስነጥቅ እንደሚችል ያውቃሉ? ለአካለ መጠን ያልደረሱ ልጆች ሊመለከቱት በሚችሉበት መንገድ ልጆችን ወሲብ ሊቀሰቅስ የሚችል ለድርጊቱ ዝንባሌ እንዲኖራቸው ሊያደርግ የሚችል ለማበላሸትና ለማሳሳት የሚቀሰቅስ ቪዲዮ መልቀቅ በወንጀል ሊያስቀጣ እንደሚችል ሲያውቃሉ፣ ግብረሰዶማዊነት፣ የእርቃን ፎቶ፣ በአደባባይ ወሲብ መፈጸም እንዲሁም ሌሎች በርካታ አፀያፊ ነውረኛ ተግባራት በሶሻል ሚዲያ እየተፈጸሙ እየተመለከትን እንገኛለን። ይህን ወንጀልም ሚሊዮኖች እየተከታተሉት እየተፈጸመ ይገኛል። እናም በዚህ ዘርፍ ያላችሁ የወንጀል መከላከል እና የምርመራ ሂደት የህግ አስከባሪ የፖሊስ አባላት እንዲሁም አቃቢያን ህጎች በመንግስት ላይ ብቻ ሳይሆን በሕዝብ መልካም ጠባይ ላይ እንዲሁም ደግሞ በትውልድ ላይ የሚፈጸሙ ወንጀሎችም ትኩረት ስጡ። ኢትዮጵያውያን ሴቶችም ምን ያህል ዋጋ እንዳላቸው ለሕዝቡ ልታሳዩ ይገባል። ዘመና መጣሹን ሶሻል ሚዲያም ልጓም ልታበጁለት፣ ህጉንም በማስከበር ትውልዱን ልትታደጉት ይገባል። እነዚህ በመልካም ጸባይ ላይ የሚፈጸሙ ወንጀሎች በወንጀል ህጋችን ከአንቀጽ 639 ጀምሮ ክልከላዎቹ በግልጽ ተቀምጠው ይገኛሉ። የመገናኛ ብዙሃን አዋጅ አዋጅ ቁጥር 1238 ዝባር 2013 እና መመሪያዎቹ እንዲሁ በግልጽ ይደነግቃሉ። ዝርዝር የህግ ትንታኔዎችን በአዋጅ ቲዩብ የመለቅላችሁ በመሆኑ አዋጅ ቲዩብን ሰብስክራይብ በማድረግ ዝርዝርና ሰፊ የህግ ማብራሪያና ትንታኔዎችን ማግኘት የሚችሉ መሆኑን ከወዲሁ ልገልጽ እወዳለሁ። አመሰግናለሁ።